በርካታ ሀገሮች ጣልቃ የገቡበት ለገዛ ሕዝቡ እሳት ለውጭ ሲሳይ ሆኖ የቀጠለው ጅምላ ጨራሹ ጦርነት፣ አሜሪካም እንዲዳከሙና እንዲወድቁ አጀንዳ ከያዘችባቸው ሰባት ሀገሮች አንዱ። ከጦርነቱ ጀርባ ያለው የሀገራት ፍልሚያም ምን ይመስላል? በዝርዝር እንመለከተዋለን። በላይ በቀለ ነኝ። የኔቶ አንድ ባለስልጣን 2007 ላይ ይፋ ያወጡት ማስታወሻ ፔንታጎን ከጥቅም ውጭ ለማድረግ ያቀዳቸውን ሰባት ሀገራት አመላክቶ ነበር። ኢራቅ፣ ሶሪያም፣ ሊባኖስ፣ ሊቢያ፣ ሶማሊያ፣ ሱዳንና ኢራንን በአምስት ዓመት ውስጥ የማዳከም ዕቅድ ዛሬ ከሁለት አስርተ ዓመታት በኋላ ድብቁ አጀንዳ በሚስጥር የተያዘው እቅድ በሱዳን ተንጸባርቋል። ኢራቅን ያዳከመው፣ ሶሪያን የበታተነው፣ ሊቢያን የጦር አበጋዞች መናኸሪያ ያደረገው ጦርነት አሁን ሱዳንን እያመሰ ይገኛል። የሱዳን ጦርነት በውስጥ ግጭት ተቀብቶ የዓለምን ሀያላን ትግል የገጠሙበት ሜዳ ስለመሆኑ በሰፊው ይወራል። የቆየና አዲስ ለመሬት ለተፈጥሮ ሀብቶችና ለስልታዊ መስመሮች የሚደረግ ትግል መስዋዕትነትና ተጋድሎ ሁሌም ቢሆን የጌቶቻቸውን ሕልምና ፍላጎት እውን ለማድረግ መስዋዕትነት የሚከፍሉት አፍሪካውያን በመሆናቸው አሁንም በሱዳን ዜጎች እያለቁ፣ ሀገር እየደቀቀ ተጠቃሚው ኪሱን ያርሳል። ሱዳን በዕድል ሳይሆን በምርጫም ታለቅሳለች። የወርቅ ሀብቷን፣ ወደቦቿን፣ የእርሻ መሬቶችና አፍሪካን ከዓለም የሚያገናኘውን የንግድ ኮሪደሯን ለመቆጣጠር የሚደረግ ፍልሚያም። የሱዳንን ቀውስ ለመረዳት የቅኝ ዘመን ታሪኳን ጥቂት መመልከት ይገባል። ብሪታንያም ሱዳንን ስታስተዳድር ሀገሪቱን ለሁለት ከፍላም ሰሜኑ በተዘዋዋሪ በግብፅ እንዲገዛ አረብኛ ቋንቋ በማስተዋወቅ እስልምና ሃይማኖት ያመዘነበት እንዲሆን አድርጋለች። ደቡቡ ደግሞ በራሷም በብሪታንያ መኮንኖች የሚመራ ሆኖ አረብኛ የታገደበት፣ ክርስትናና ትምህርት የተስፋፋበት ሆኖ ተከፈለም። እናም ከፋፍለህ ግዛው በሚል የብሪታንያ ፖሊሲ መሰረት በአንድ ሱዳን ስር ሁለት ሀገሮች ሲፈጠሩ አረብ ሙስሊሙ ሰሜን፣ ክርስቲያን ደቡብ ሆነው በባህል በእምነትና በቀለም ሳይቀር እንዲለያዩ ተደርጓል። ሕዝብ ከአንድነት፣ ፍቅር፣ ከእድገት ይልቅ መለያየትን እንደ አንድ ሱዳን ሳይሆን እንደ ብሔርና የተለያዩ የጎሳ ቡድኖች እርስ በርስ ይተያዩ ጀመር። በንግግር ዘይቤ በመጠሪያ ስምና በፀጉር ሻካራነት ሳይቀር ልዩነት እንዲፈጥሩ እንዲጋጩና እንዲከፋፈሉ ተደርገዋል። ይህ ስንጥቅ በ1956 ከቅኝ ነፃ ከወጡ በኋላም ጸንቶ በመኖር ሱዳንን ለበርካታ አስርት ዓመታት በእርስ በርስ ጦርነት ክፉኛ ካነደዳት በኋላ በ2011 ደቡብ ሱዳን 54ኛ የአፍሪካ ሀገር በመሆን ተገነጠለ። የደቡብ ሱዳን ሀገር መሆን በአሜሪካና በምዕራቡ ዓለም ድጋፍ ያገኘ ሲሆን የዋናውን ሱዳን ቁልፍ ሀብት ይዞ መገንጠሉም ዓይን እንዲጣልበት ምክንያት ሆኗል ይላሉ የተለያዩ ወገኖች። ነዳጅ ሱዳንን ለ43 ዓመታት መርተዋል ኦማር አልበሺር። እርዳታ ሲፈልጉ ወደ ምዕራብ ከምዕራብ ማዕቀብ ሲጣልባቸው ፊታቸውን ወደ ቻይና ሲያዞሩ፣ ለጦርነት ድጎማም የባህረ ሰላጤ ወዳጆቻቸውን ደጅ መጥናት፣ ከሁሉም ወገን መጫወት፣ መለዋወጥ ያውቁበታል ይላሉ ተንታኞች። በ2019 ግን ጠቃሚነታቸው ተሸርሽሮ ለህዝብ ብሶትና ቁጣ ሲዳርጋቸው ምላሽ አልነበራቸውምና ከስልጣን ተወገዱ። ያም ሆኖ አልበሽር ቢወርዱም ስልጣን ለህዝብ ከመተላለፍ ይልቅ ጦር ኃይሉና ፈጥኖ ደራሽ ኃይሎች እጅ ገባ። በዳርፉር ሲንቀሳቀስ ከነበረው ጃንጃዊ ሚሊሻ ቡድን የተወለደው ፈጥኖ ደራሽ ኃይል በራሳቸው በቀድሞ ፕሬዝዳንት አልበሽር በድብቅ የተደራጀ ስለመሆኑ ይነገራል። ፈጥኖ ደራሽ በሳውዲና በተባበሩት አረብ ኤምሬትስ ትዕዛዝ በየመን በርስ በርስ ጦርነት ከሁቲና ከመንግስት አንጻር ተሰልፎ ሲዋ ተሟጋ በዚህም የውጊያ ልምድ መሳሪያ ገንዘብና ተጽዕኖ በማትረፍ ወደ ይፋዊ ቅጥረኛ ኃይል ተሸጋግሯል ይባላል። በ2023 የሱዳን ጦርነት ሲነሳ ፈጥኖ ደራሽ በገንዘብና በጦር መሳሪያ በሚገባ የተደራጀ ኃይል ሆኖ መቅረቡ የዚሁ ከውጪ የሚያገኘው ጠንካራ ድጋፍ አካል መሆኑ ተረጋግጧል። ለዚህ ደግሞ የሱዳን ባለስልጣናት የተባበሩት አረብ ኤምሬትስን ደጋግመው የከሰሱ ሲሆን በመንግስታቱ ድርጅት የሱዳን ን አምባሳደር የፈጥኖ ደራሽ ኃይል ወረራ በቀጥታ በተባበሩት አረብ ኤምሬትስ በገንዘብና በጦር መሳሪያ ይደገፋል ሲሉ በይፋ ክስ አቅርበዋል። የሱዳን መከላከያ ሚኒስቴር እንደውም ኤምሬትስ በጃዙር የሱዳንን ሉዓላዊነት በመጣስ ወረራ ፈጽማለች በማለት ሲወነጅል፣ የመንግስታቱ ድርጅት ገለልተኛ አጣሪ ቡድን ኤምሬትስ ጦር መሳሪያ ለፈጥኖ ደራሽ ኃይል እንደምትልክ የሚያሳይ ተጨባጭ መረጃ ማግኘቱን ይፋ አድርጓል። ዱባይ በጀነራል ዳጋሎ የሚመራውን ፈጥኖ ደራሽ ኃይል የመደገፏ እንዲያም ሲል በጦርነቱ ጣልቃ መግባቷ የሱዳንን ሀብቶች ለመቆጣጠር መሆኑን የተለያዩ መረጃዎች ያሳያሉ። ወርቅ በገፍ ይወጣል፣ ትርፉ ግን አይመለስም። ሱዳን በይፋ ወደ ውጭ ከምትልከው ወርቅ በሙሉ ማለት ይቻላል መዳረሻው የተባበሩት አረብ ኤሚሬትስ ነው። በሌላ በኩል ከሱዳን አጠቃላይ የወርቅ ምርት 80 በመቶ በድብቅ ወይም በህገወጥ መንገድ ከሀገር የሚሸሽ ሲሆን የዚህም ህገወጥ ንግድ በግብፅ በቻድና በደቡብ ሱዳን በኩል አድርጎ የመጨረሻ ማረፊያው ዱባይ ነው ይባላል። በሌላ አነጋገር የሱዳንን የወርቅ ሀብት በይፋና በድብቅ በዋነኛነት እየዘረፈች ያለችው የተባበሩት አረብ ኤምሬትስ ስለመሆኗም መረጃዎች ያሳያሉ። አብዛኛውን የሱዳን የወርቅ ምርት የተቆጣጠረው ፈጥኖ ደራሻ ሚሳይል በምዕፃረ ቃሉ አርኤስኤፍ ከዱባይ ጋር በመተባበር የካርቱምን የወርቅ ሀብት እየዘረፈ ነው ይላሉ እነዚያው መረጃዎች። የመንግስታቱ ድርጅት ሪፖርት የሱዳን ጦርነት በዋነኛነት ለወርቅ መሆኑን በማረጋገጥ ከዳርፉር ማዕድናት የሚወጣው አብዛኛው ወርቅ መጨረሻው የዱባይ ገበያ ስለመሆኑ አረጋግጧል። ምንም አይነት የወርቅ ማዕድን የሌላት የተባበሩት አረብ ኤምሬትስ ከዓለማችን ታላላቅ ወርቅ ላኪ ሀገሮች አንዷ የሆነችበት ሚስጥር ይኸው ከሱዳንና ከሌሎች ሀገራት በድብቅ የምታስገባው ሀብት ነው ብሏል የድርጅቱ ሪፖርት ሱዳን በገዛ ሀብቷ እየደማች ዱባይ ትበለጽጋለች ለዚህም ነው በርካታ የሱዳን ዜጎችና ገለልተኛ ታዛቢዎች ወርቅ ጦርነቱን ነዳጅ ሆኖ እያቀጣጠለ ነው የሚሉት የገዛ ሀብቷም መርገምት ሆኖባታል። የጂኦግራፊ አቀማመጧም የዓለም የንግድ ውድድር መናኸሪያ፣ በሳህል በቀይ ባሕርና በአፍሪካ ቀንድ ላይ መቆሟ የንግድና የኃይል መጋጠሚያ መተላለፊያ አድርጓታል። የዓለም ሀያላን በእጅጉ ይፈልጓታል ሱዳንን። ቻይና የሱዳንን ጠረፍ ለቀለበት መንገድ ፕሮጀክቷ መቀላጠፍ ወሳኝ እንደሆነ ስትገልጽ፣ ሩሲያም በምስራቅ አፍሪካ ያላትን ተጽዕኖ ለማሳደግ በፖርት ሱዳን የባህር ኃይል ጣቢያ ለማቋቋም ትፈልጋለች ነው የሚባለው። የተባበሩት አረብ ኤሚሬትስና የምዕራብ ሸሪኮቿ የሱዳንን ወደብና የባህር ዳርቻ ለመቆጣጠር ትልቅ ፉክክር ላይ መሆናቸው ይወሳል እናም የሱዳን ሀብትና ወደብ ያጓጓቸው ሀገሮች እያቀጣጠሉ ባለው ጦርነት ሰላማዊ ሕዝብ በገፍ እየሞተና እየተፈናቀለ ይገኛል። ሱዳን ለዜጎቿ እሳት፣ ለውጪ ሲሳይ ሆና ቀጥላለች።